ሰላም ሰላምታዬ ይድረሳችሁ እያልኩኝ ዛሬ በቆንጆ ርዕስ ተከስቻለሁ። ርዕሱም ቅዱስ ቁርአን ከዘመናችን ሳይንስ ጋር ግጭት ወይ ስምምነት የሚል ይሆናል። ተከታተሉ። ብዙ የዘመናችን መለኮታዊ መጻሕፍት የሚባሉት ከዘመናችን ሳይንሳዊ ግኝቶች ጋር ማዛመድን አይፈልጉም። እንዲሁ በደፈናው ሳይጠይቁና ሳይመራመሩ እንዲቀበሉት ያዛሉ። ቅዱስ ቁርአን ተመልክተ ነው እንደሆነ ግን እንድናውቅ እንድንመራመር ነው የሚያዘን። ቅዱስ ቁርአን በአሁኑ ጊዜ ከአንድ ሺ አራት መቶ ዓመታት በላይ አስቆጥሯል። ታዲያ እንዴትስ ከዘመናችን ሳይንሳዊ ግኝቶች ጋር አንድ ሊሆን ቻለ? እንደሚከተለው ለመቀኘት እንሞክራለን። አንድ መለኮታዊ መጽሐፍ የአምላክ ቃል ነው ለማለት ከየትኛውም ምርመራ የበላይ መሆን አለበት። እንዲሁም የትኛውንም ጥያቄ ተጠይቆ በመመለስ የአምላክ ቃልነቱን ማረጋገጥ አለበት። የድሮ ዘመን ተአምር የበዛበት ዘመን ነበር። ስለዚህ ቁርአንም ከእነዚህ ሁሉ ተአምራቶች የበላይና በላጭ ነው። ስለዚህ ይህ ትክክለኛ ለመሆኑ የሰው ልጅም ይህንን ተአምር ተመራምሮ አንብቦ ማረጋገጥ አለበት። አንደኛ ሳይንስ በስነ ፍጥረት ውስጥ ያለው በሙሉ ዩኒቨርስ እንዴት እንደተፈጠረ ስንጠይቅ የሚሰጠን መልስ አብይ ፍንዳታ ወይም ቴዎሪ ቢግ ባንግ ቴዎሪ ይሆናል። ይህም ማለት ዩኒቨርስ ሰማይና ምድር አንድ ላይ እንደነበሩና በኋላም እንደተለያዩና የከዋክብት ክምችት ጋላክሲ እንደተፈጠረ ከዛም የተለያዩ የፀሐይ ጭፍሮች ፕላኔት ከነዛም ፕላኔቶች መካከል አሁን እኛ የምንኖርባት መሬት እንደተፈጠረች ነው የሚያስተምረን። ቅዱስ ቁርአን ስለዚህ ምን ያስተምረናል? በቅዱስ ቁርአን ጌታ አምላካችን አላህ ስብሐነ ወተዓላ እንዲህ ይለናል፤ እነዚያ የካዱት ሰማያትና ምድር የተጣበቁ የነበሩና የለያየናቸው መሆናችንን አያውቁ ምን? ህያው የሆነንም ነገር ሁሉ ከውሃ ፈጠርን አያምኑ ምን አልአንቢያ 2130 የሰው ልጅ ከምዕተ ዓመታት ምርምርና ጥናት በኋላ የሰነዘረው የቢግ ባንግ ቲዎሪ፣ ስነ ምድራዊ ጂኦሎጂካል መላምት ቲዎሪ ቁርአን ከ1400 ዓመታት በፊት መግለጹ ምንጩ የፍጥረት ዓለሙን ምስጢር የሚያውቅ አምላክ መሆኑን ያመላክታል። በሌላ አንቀጽ ቅዱስ ቁርአን እንዲህ የሚል እናገኛለን። ከዚያም ወደ ሰማይ እርሷ ጭስ ሆና ሳለች አሰበ። ለእርሷም ለምድርም ወዳችሁም ሆነ ጠልታችሁ ኑ አላቸው። ታዛዦች ነን መጣን አሉ። ፉሲለት 41። ጌታ አምላካችን አላህ ስብሓን ወተዓላ እንደፈለገ በችሎታው ይህችን ሰማይና ምድር ሲፈጥር ጭስ ነበሩ። እንዲሁም እዚህ ላይ አንድ ታላቅ እውነት ተገልጿል። መላ ፍጥረት ዓለሙ ለአላህ ታዛዥ መሆኑንና እርሱ በቀመረው ሕግ እንደሚመራ ተመልክቷል። ሰማይንና ምድርን ጠርቶ ወዳችሁም ሆነ ጠልታችሁ ኑ ብሎ አዘዛቸው። እነሱም ትእዛዝህን ተቀበልን መጥተናል አሉት። የሰው ልጅ ብቻ ነው ለአላህ ታዛዥ የማይሆንበት ለተፈጥሯዊ የሕይወት ቀመር ለማደር የሚያንገረግርበት የሚያንገራግርበት። በአሁን ጊዜም አንድ ሳይንቲስትን ስለዚህ ሁኔታ ቢጠየቅ የሚሰጠው መልስ ሰማይና ምድር አሁን ያላቸው መልክ ከመያዛቸው በፊት ጭስ እንደነበሩ ያረጋግጥልናል። ስለዚህ ቅዱስ ቁርአን ከዛሬ 1400 ዓመታት በፊት በእርግጠኝነት ጭስ እንደነበሩ ይነግረናል። ሁለተኛ በድሮ ዘመን ሰዎች ይህች ምድር ጠፍጣፋ እንጂ ድቡልቡል አይደለችም ብለው ያስቡ ነበር። ነገር ግን በ1897 እንደ ኤሮፓ አቆጣጠር አንድ ሰው ዓለምን ከዞራት በኋላ ይህች ምድር ጠፍጣፋ አለመሆኗን አረጋገጠ። ቅዱስ ቁርአንስ ምን ይለናል? ነቢዩ መሐመድ ሰለላሁ አለይሂ ወሰለም በጊዜያቸው ዓለምን ዞረው ነበር የሚል ምንም አይነት የታሪክ መረጃ አናገኝም። ታዲያ ይህች ዓለም ድቡልቡን መሆኗን ማን ነው የነገራቸው? በቅዱስ ቁርአን ይህን እናገኛለን። አላህ ሌሊትን በቀን ውስጥ የሚያስገባ ቀንንም በሌሊት ውስጥ የሚያስገባ ፀሐይንና ጨረቃንም የገራ መሆኑን አታይምን? ሁሉም እስከተወሰነ ጊዜ ድረስ ይሮጣሉ። አላህም በምትሰሩት ሁሉ ውስጥ አዋቂ ነው። ሉቅማን 31 29 ይህ አንቀጽ እንደሚያረጋግጥልን የቀንና ሌሊት ቀስ በቀስ መፈራረቅ የሚያሳየን ማለትም ቀን የነበረው ከጊዜ በኋላ ወደ ጨለማነት ይለወጣል። ይህም የሚያሳየን ምድራችን ድብልብል መሆኗን ነው። የምድርን ካርታ እንደ ምሳሌ ብንወስድና በአንድ በኩል አንድ ብርሃን አመንጭ በአምፖል ወይም ሻማ ብናስቀምጥ ያንን ካርታ ቀስ ብለን በምናሽከረክርበት ጊዜ የአምፖሉን ብርሃን ያገኘ የነበረው ክፍል ወደ ጨለማነት ሲቀየር እናየዋለን ማለት ነው። በተቃራኒው ምድር ጠፍጣፋ ብትሆን ኖሮ ብርሃንና ጨለማ የሚገኘው የምድር አካል ሁሉም ቀስ በቀስ ሳይሆን በአንድ ጊዜ በሆነ ነበር። በሌላ ጥቅስ በቅዱስ ቁርአን ይህንን እናገኛለን። ሰማያትንና ምድርን በእውነት ፈጠረ። ሌሊትን በቀን ላይ ይጠቀልላል፣ ቀንንም በሌሊት ላይ ይጠቀልላል። ፀሐይንና ጨረቃን ገራ። ሁሉም ለተወሰነ ጊዜ ይሮጣሉ። ንቁ! እርሱ አሸናፊው መሐሪው ነው። አልዙመር 39 አምስት እንግዲህ የምድር አካል አንድ ጊዜ ብርሃን ሌላ ጊዜ ደግሞ ጨለማ መሆን የሚችለው ምድር ድብልብል የሆነች እንደሆን ብቻ ነው እንጂ ጠፍጣፋ የሆነች እንደሆን አይደለም። ጠፍጣፋ ብትሆን ኖሮ ቀንና ጨለማ የመሆኑ ሂደት ቀስ በቀስ ሳይሆን በአንድ ጊዜ ነበር ክስተቱ ሊፈጸም የሚችለው። እንዲሁም የፍጥረት ዓለሙን ድንቅ አፈጣጠር ማስተዋሉ ብቻ የአላህ ብቸኛ ማልክነት ችሎታና ጥበብ ልጅ ከመያዝና ከመሰል ጎደሎ ባሕርያት የጸዳ መሆኑን ለመረዳት በቂ ነው። ሰማያትና ምድር፣ የሌሊትን ቀን መፈራረቅ፣ ጨረቃና ፀሐይ አንድነቱን ይናዘዛሉ፣ ኃያልነቱን ያጸድቃሉ፣ የላቀ ጥበብን ወሰን የለች ችሎታውን ይመሰክራሉ።

ሶስተኛ፣ በድሮ ጊዜ ሰዎች ብርሃን ሲሆን ያያሉ እንዲሁም ሲጨልምና ጨረቃም ስታበራ ይመለከቱ ነበር። እናም ጨረቃም የራሷ የሆነ ብርሃን ያላት ይመስላቸው ነበር። ነገር ግን ከጊዜ በኋላ ሳይንስ እንዳረጋገጠው ጨረቃ የራሷ የሆነ ብርሃን እንደሌላት እና ከፀሐይ የምታገኘው ነፀብራቅ ወደ ምድር እንደምታሳልፍ ተደርሶበታል። ይህም የቅርብ ጊዜ ግኝት እንደሆነ በእርግጥ ነው ከሳይንስ ግኝት በፊት የነበረው ቅዱስ ቁርአን ከዛሬ 1400 ዓመት በፊት ምን ይላል? በቅዱስ ቁርአን ይህን እናገኛለን። ያ በሰማይ ብሩጆችን ያደረገና በእርሷም አንጸባራቂን ፀሐይ አብሪ ጨረቃንም ያደረገ ጌታ ክብሩ በጣም ላቀ። አልፉርቃን 25:61። አስራ ሁለት ብሩጆች የፈለክ ክፍሎች ናቸው። ፀሐይ በወር የምታቋርጠው አንድ ብሩጅ ይባላል። እዚህ ላይ ፀሐይን አንጸባራቂ፣ ጨረቃን አብሪ ያደረጋት ምን ማለቱ እንደሆነ ግልጽ ነው። ጨረቃ የራሷ የሆነ ብርሃን ምንጭ እንደሌላት በትክክል ያሳየናል። በሌላ አንቀጽ ቅዱስ ቁርአን ላይ ይህን እናገኛለን እርሱ ያ ፀሐይን አንጸባራቂ ጨረቃንም አብሪ ያደረገ ነው። የዓመታትን ቁጥርና ሂሳብን ብታውቁ ዘንድም ለእርሱ መስፈሪያዎችን የለካ ነው። አላህ ይህንን በእውነት እንጂ በከንቱ አልፈጠረውም። ለሚያውቁ ህዝቦች አንቀጾችን ያብራራል። ዩኑስ 10 5 በሌላ አንቀጽ ቅዱስ ቁርአን እንዲህ የሚል እናገኛለን አላህ ሰባትን ሰማያት አንዱን ካንዱ በላይ ሲሆን እንዴት እንደፈጠረ አታዩ ምን? በውስጣቸውም ጨረቃን አብሪ አደረገ፣ ፀሐይንም ብርሃን አደረገ። ኑህ 71 15-16። አራተኛ ጥንት አውሮፓዎች ምድር አንድ ቦታ ወይም ማዕከለ ምድር ሆና ሌሎች ፕላኔቶች ፀሐይን ጨምሮ በምድር ዙሪያ እንደሚዞሩ አድርገው ያስቡ ነበር። ይህም ማዕከለ ምድር በመባል ይታወቃል። ይህ አስተሳሰብ ከክርስቶስ ልደት ሁለት ዓመት በፊት ጀምሮ እስከ 16ኛው ክፍለ ዘመን ድረስ በዚሁ መልክ ነበር የሚታወቀው። በኋላ ግን ይህ አስተሳሰብ ትክክል እንዳልሆነ በሳይንስ ይደረስበታል። ያም ማለት ሁሉም ፕላኔቶች በራሳቸው ምህዋር ላይ በፀሐይ ዙሪያ እንደሚዞሩ ይረጋገጣል። ይህንን ቅዱስ ቁርአን እንዲህ በማለት ይገልጸዋል እርሱም ለሊትንና ቀንን ፀሐይንና ጨረቃንም የፈጠረ ነው። ሁሉም በፈለካቸው በመዞሪያቸው ውስጥ ይዋኛሉ። አልአንቢያ 2133። እንዲሁም ቁርአን ከዛሬ 1400 ዓመታት በፊት ፀሐይ በሁለት ዐይነት መንገድ እንደምትሶር ሳይገልጽ አላለፈም። ነገር ግን የዘመናችን ሳይንስ በቅርብ እንደደረሰበት ነው የሚታወቀው። በቅዱስ ቁርአን እንዲህ የሚል እናገኛለን። ፀሐይ ጨረቃን ልትደርስበት አይገባትም፣ ሌሊትም ቀንንን ያለው ያለ ጊዜው ቀዳሚ አይሆንም። ሁሉም በመዞሪያቸው ውስጥ በአላህ የተሰመረላቸውን የጉዞ መስመር ተከትለው ይዋኛሉ። ያሲን 36 40 በድሮ ጊዜ የሰው ልጅ ፀሐይና ጨረቃ የሚጓዙበት ምህዋር አንድ ይመስላቸው ነበር። ነገር ግን እኚህ አካላት እያንዳንዳቸው በራሳቸው ዛቢያ ላይ እንጂ አንዱ የሌላውን መስመር መያዝ አይችልም፣ አይገባውም። ምንም እንኳ የዘመናችን ሳይንስ በፀሐይ ላይ ጥናት እያደረገ ቢሆንም ፀሐይ ራሷ አላህ እስከወሰነላት ጊዜ ድረስ በመጓዝ ላይ ትገኛለች። ይህ የጉዞ ሂደትም በሳይንስ በአንድ ሰኮንድ 12 ማይል እንደምትጓዝ ተረጋግጧል። ለዚህም ማረጋገጫ ቁርአንን እንደሚከተለው ያስረዳናል። ቅዱስ ቁርአን ላይ ይህን እናገኛለን። አላህ ያ ሰማያትን የምታዩዋት አእማድ ሳትኖር ያነሳት፣ ከዚያም በአርሹ ዙፋኑ ላይ ስልጣኑ የተደላደለ ፀሐይንና ጨረቃንም የገራ ነው። ሁሉም ለተወሰኑ ጊዜ ይሮጣሉ። ነገሩን ሁሉ ያስተናብራል። በጌታችሁ መገናኘት ታረጋግጡ ዘንድ ታምራቶችን ይዘረዝራል ይላል። አራዕድ 13 2 ተጨማሪ ፋጢር 35 13። እንደገና ሉቅማን 31 29 አዙመር 39 5። አምስተኛ በትምህርት ቤት የውሃ ዑደት ወተር ሳይክል እንዴት ሊፈጠር እንደሚችል ተምረናል። ይህ የውሃ ዑደት ከ1581 የአውሮፓ አቆጣጠር ተገልጾ ነበር። ይህም ማለት በውሃ ውሃ ከባህር ላይ ይተናል ያ የተነነው ውሃ ወደ ደመና ይለወጥና ከዛ በዝናብ መልክ ወደ ምድራችን ይመለሳል። የምንጭ ውሃም እንደዚሁ ከዝናብ መልክ የወረደው ውሃ አፈር ውስጥ ይገባና ከተራራዎች መካከል በምንጭ መልክ እንደሚወጣ እስከ 17ኛው ክፍለ ዘመን ይታመን ነበር። እንዲሁም ፈላስፋዎች አንዳንድ ጭማሪዎችን አክለውበት እስከ 19 እስከ 19ኛው ክፍለ ዘመን ድረስ በዚሁ እምነታቸው ቀጥለውበታል። ይህንን ቁርአን ከዛሬ ሺ አራት መቶ ዓመታት በፊት እንዲህ በማለት ነው ያስተማረን። ቅዱስ ቁርአን እንዲህ የሚል እናገኛለን። ነፋሶችንም ደመናን ተሸካሚዎች አድርገን ላክን፣ ከሰማይም ከደመና ዝናብን አወረድን፣ እርሱንም አጠጣናችሁ፣ እናንተም ለእርሱ አድላቢዎች አይደላችሁም። አልሂጅ 1522 በሌላ አንቀጽ ላይ ደግሞ አላህ ያ ነፍሶችን የሚልክ ነው። ደመናንም ይቀሰቅሳሉ፣ በሰማይ ላይም እንደሚሻ ይዘረጋዋል፣ ቁርጥራጮችም ያደርገዋል። ዝናቡንም ከደመና መካከል ሲወጣ ታየዋለ። በእርሱም ከባሮቹ የሚሻውን በለየ ጊዜ ወዲያውኑ እነሱ ይደሰታሉ። አሩም 30 48 ተጨማሪ አዙመር 39 21 አሩም 30 24 አልሙእሚኑን 23 18 አልኑር 24 43 አነባ 78 ከ12 እስከ 14። ቅዱስ ቁርአን ውሃን እንዴት እንደምናገኝ በግልጽ አስቀምጦልናል ማለት ነው። ስድስተኛ፣ የሥነ ምድር አጥኚዎች በጥናታቸው እንደደረሱበት ተራራዎች በምድር ላይ ፈጠሩበት ምክንያት መሬት እንዳትነቃነቅ ወይም ሚዛኗ እንዳይዛባ ለማድረግ እንደሆነ ተደርሶበታል። ቁርአን እስከ ሳይንስ በፊት ምን ይላል? በቁርአን ይህን እንመለከታለን። በምድርም ውስጥ ከእነሱ እንዳታረገርግ ጋራዎችን አደረግን፣ ይመሩ ዘንድም በእርሷ ውስጥ ሰፋፊ መንገድን አደረግን። አልአንቢያ 2131 በተጨማሪም ቅዱስ ቁርአን ሰማያትን ያለምትዋት አእማድ ምሰሶዎችን ፈጠረ በምድርም ውስጥ በእናንተ እንዳታረገርግ ተራራዎችን ጣለ በእርሷም ላይ ከተንቀሳቃሽ ሁሉ በተነ ከሰማይም ውሃን አወረድን በእርሷም ውስጥ ከመልካም አይነቶች አበቀልን ሉቅማን 31 10 ተጨማሪ አናህል 16 15 ስለ ጽንስ ኢምፕሮሎጂ ማለትም የሰው አፈጣጠር በቁራን እንመልከት ቅዱስ ቁራን ምን ይላል ሰውም ከምን እንደተፈጠረ ይመልከት። ከተስፈንጣሪ ውሃ ተፈጠረ። ከጀርባና ከእርግጉቶቹ መካከል የሚወጣ ከሆነ ውሃ አልጣሪቅ 86 5 7 ። እንግዲህ የሰው ልጅ ለተስፈንጣሪ ውሃ እስፐርም እንደተፈጠረ እርግጥ ነው። ነገር ግን ልብ ልንል የሚገባን ነገር ቢኖር ይህ የሰው ልጅ የአፈጣጠር የእድገት ደረጃው እንዴት እንደሆነ ቁርአን ሲነግረን እንዲህ ይላል፦ ከዚያም በተጠበቀ መርጊያ ውስጥ የፍቶት ጠብታ አደረግ ነው። ከዚያም ጠብታዋን በአርባ ቀን የረጋ ደም አድርገን ፈጠርን። የረጋውንም ደም ቁራጭ ስጋ አድርገን ፈጠርን። ቁራጯንም ስጋ አጥንቶች አድርገን ፈጠርን። አጥንቶቹንም ስጋን አለበስናቸው። ከዚያም ነፍስን በመዝራት ሌላ ፍጥረትን አድርገን አስገኘ ነው። ከሰዓሊዎችም ሁሉ በላጭ የሆነው አላህ ላቀ ይላል አልሙእሚኒን ሐው 3 ከ13 እስከ 14 ሌላ ተጨማሪ በቅዱስ ቁርአን እንዲህ የሚል እናገኛለን ከአንዲት ነፍስ ፈጠራችሁ ከዚያም ከእርሷ መቀናጃዋ አደረገ ለእናንተም ከግመልና ከከብት ከፍየል ከበግ ስምንት አይነቶች ወንድና ሴት አወረደ። በእናቶቻችሁ ሆዶች ውስጥ በሦስት ጨለማዎች ውስጥ በሆድ በማህፀን በእንግዴ ልጅ ከመፍጠር በኋላ ሙሉ መፍጠርን ይፈጥራል ከፍትወ ተጠብታ ከዚያም ከረጋ ደም ከዚያም ከቁራጭ ሥጋ ለጥቆ ሙሉ ሰው ያደርጋችኋል። ይሃችሁ ጌታችሁ አላህ ነው። ስልጣን የእርሱ ብቻ ነው። ከእርሱ ሌላ አምላክ የለም። ታዲያ ወዴት ትዞራላችሁ? አልዙመር 39 ስድስት ተጨማሪ ሐጅ 22 አምስት እንደገና አኒሳን ከ76 ሁለትን መመልከት ትችላላችሁ። መቼም በነቢዩ መሐመድ ስለ ላሁ ለ ወሰለም ዘመን ይህ ሂደት አጉልቶ የሚያሳይ መነጽር ማይክሮስኮፕ እንደማይኖር እርግጥ ነው። ታዲያ ነቢዩ መሐመድ ስለ ላሁ ለ ወሰለም ከየት አምጥተው ነው ይህን የተናገሩት? ለዛውም ማንበብና መጻፍ ከማይችሉ ሰው እንዴት ይጠበቃል? አንድ ከሆነው አምላካችን አላህ ስብሓነ ወተዓላ ካልተገለጸላቸው በስተቀር። ሌላው እሳት ሰውነታችንን ሲያቃጥልን ያ የተቃጠለው ቦታ ላይ በምንነካበት ወይም መልሰን በምናቃጥልበት ጊዜ ምንም የሕመም ስሜት የማይሰጠን ከሆነ የውስጠኛው ሴል ማለት ስሜት እንዲኖረው የሚያደርገው ክፍል ላይ ጉዳት ደርሶበታል ማለት ነው። ይህም አሁን የተደረሰበት ሳይንሳዊ ጥናት እንደሆነ ግልጽ ነው። ቁርአንስ ስለዚህ ምን ይለናል? በቅዱስ ቁርአን እንዲህ የሚል እናገኛለን። እነዚያን በተአምሮታችን በተአምራታችን የካዱትን በእርግጥ እሳት እናስገባቸዋለን ስቃይን እንዲቀምሱ ቆዳዎቻቸው በተቃጠሉ ቁጥር ሌሎችን ቆዳዎች እንለውጥላቸዋለን አላህ አሸናፊ ጥበበኛ ነውና አኒሳ 4፡56 ይህ ለካህዲዎች በአላህ አንድነት ላላመኑና የነቢዩ መሐመድን ነቢይነት ላልተቀበሉ የተሰጠ ማስጠንቀቂያ ነው። ከአንቀጹ እንደምንረዳው ያ መጀመሪያ የተቃጠለው ቆዳ ሙሉ በሙሉ ተቃጥሎ ሲያልቅ ለዛ ሰውዬ ምንም አይነት የህመም ስሜት ስለማይሰጠው የግድግ ድጋሚ አዲስ ቆዳ አላህ ያበቅልለትና በድጋሚ እንዲቃጠል ያደርገዋል። ይህም የሆነውም በጀሃነም ውስጥ ነው። አላህ ይጠብቀን። ቅዱስ ቁርአን በተጨማሪ ይህንን በግልጽ ይገልጽልናል። ቁርአንን አያስተነትኑምን? ምን ከአላህ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ብዙ መለያየትን ባገኙ ነበር። አኒሳ 4፡82 ቁርአን አሸናፊ ነው። ቁርአን የሁሉ የበላይ ነው። ወሰላሙ አሌይኩም ወረሐመቱላሂ ወበረካቱ።